ሰላም ሰላም፣ በሀገር ውስጥና በውጪ የምትገኙ የዘመን ስፖርት ቤተሰቦች እንዴት ቆያቸው? ዘመን ስፖርት ተመልሷል። እንግዲህ ምሽቱን የተካሄዱ በአውሮፓ ቻምፒየንስ ሊጉ ማለት ነው። ምሽቱን የተካሄዱ ጨዋታዎች ነበሩ። የነሱን ጨዋታዎች ዝርዝር ሁኔታና ውጤታቸውን ይዤ ተመልሻለው አብራችሁ እንድትቆዩ ጋብዛለሁ። እንግዲህ ሁላችንም እንደተከታተል ነው ምሽቱ ለአርሰናል ደጋፊዎችና ቤተሰቦች እጅግ የአማረ ምሽት ሆኖ አልፏል። የእንግሊዙ ኩራት የሰሜን ለንደኑ መድፈኛ የሱፐር ሚኬል አርቴታው አርሰናል ኤምሬትስን ጮቤ ማስረገጥ ችሏል። ምሽቱን በተካሄዱ የአውሮፓ ሻምፒየንስ ሊግ የሩብ ፍጻሜ የመጀመሪያ ዙር ጨዋታ በኤምሬትስ አርሰናልን ከሪያል ማድሪድ አገናኝቷል። የጨዋታ ለመድፈኛው አርሰናል እጅግ ወሳኝና ለአርሰናሉ ሚኬል አርቴታም የሞት ሽረት ጉዳይ ነበር። የቀድሞ የአርሰናል ተጫዋችና የአሁኑ አሰልጣኝ ሚኬል አርቴታ አርሰናልን ከተረከቡበት ዓመት አንስቶ የተለያዩ የውድቀትና የመነሳት የመተቸትና ሙገሳን የማግኘት በየጨዋታውም ድንቅ እንቅስቃሴን እያሳዩ ሶስት ነጥብ ከመውሰድ ወደ መረታት የተሸጋገሩባቸው የተለያዩ ዓመታትም ነበሩ። ሚኬል አርቴታም ትረስት ዘ ፕሮሰስ በሚል ቃላቸው አርሰናልን አፈርሶ የሰሩባቸው ጊዜያት አልፈዋል። በእርግጥ አርቴታ ለአውሮፓ ሻምፒየንስ ሊግ የሩብ ፍጻሜ የደረሱበት ጨዋታ የመጀመሪያቸው አይደለም። ባለፈው ዓመትም ለዚህ ፍልሚያ ደርሰው ደግሞ ደጋግሞ ባሸነፋቸው ባየር ሙኒክ ተረተው ከውድድሩ መሰናበታቸው የቅርብ ጊዜ ጉዳይ ነው። ነገር ግን ይህ አመት ለአርሰናልና ለሚካኤል አርቴታ የተለየ አመት ያደርገዋል። የውጤታቸውን ፍሬ ለማየትና ለማሳየት የተቃረቡበት ካለፉት አመታት በተሻለ ስብስቡ የተደራጀበትና የማሸነፍ ንጣሬውም ስነ ልቦናውም ከፍ ያለበት አመት እንደሆነ ተመልክተናል። ነገር ግን ደግሞ በዚህ አመት ከወትሮውም በተለየ መልኩ ስብስቡ በጉዳት የታመሰበትና በዚህም በዚህ ምክንያት አርሰናል በሊጉ ያለው ፍክክር እንዲቀንስና አላስፈላጊ ነጥቦችንም እንዲጥል አስገድዶታል። በተቃራኒው የዚህ ውድድር ንጉስ የሚባለው የስፔኑ ሀያል ክለብ ሪያል ማድሪድ የእግር ኳስ ኮከቦችን በቡድኑ በመያዝና በዚህ ዓመትም ሌላኛውን ኮከብ ኪሊያን ምባፔን በእጁ በማስገባት በሊጉ ከምንጊዜውም ተቀናቃኙ ባርሴሎና በጥቂት ነጥቦች ተበልጦ ሁለተኛ ደረጃ ቢገኝም በሻምፒየንስ ሊጉ ግን የዚህ ዓመት ጠንካራ ቡድን የሚባሉትን ጭምር በመጣል ነው እንግዲህ ለሩብ ፍጻሜው የደረሰው። በዚህ ጨዋታም አርሰናል ካለበት የጉዳት ስብስብና በዚህ ውድድርም ካስመዘገበው ዝቅተኛ ታሪክ አንጻር ግምቱ ወደ ሪያል ማድሪድ አድልቶ ነበር። ነገር ግን አርሰናል ግምቶቹን ሁሉ መና ከማስቀረት ያገደው ምንም ነገር አልነበረ። በጨዋታውም አርሰናል በቋሚ አሰላለፍ ዴቪድ ራያን በግብ ጠባቂነት ይዞ መግባት ሲችል ጁሪያን ቲምበር፣ ዊሊያም ሰሊባ፣ ጃኮብ ኪዌርና ሉዊስ ስኬሊን ከኋላ መስመር፣ ማርቲን ኦዲጋርድ፣ ቶማስ ፓርቲ እና ዴክላን ራይስን ከመሃል እንዲሁም ከጉዳት የተመለሱትን ቡካዮ ሳካና ማርቲኔሊን በዘጠኝ ቁጥር ቦታ ላይ ደግሞ ሚካኤል ሜሪኖን በማድረግ ከፊ ፊት ነው አሰልፎ መግባት የቻለው። በተቃራኒው ተፋላሚያቸው ሪያል ማድሪድ በ442 አሰላለፍ ቱቦ ኮርትዋን በግብ ጠባቂነት ይዞ መግባት ሲችል ዴቪድ አላባ፣ አንቶኒዮ ሩዲገር፣ ራውል አሴንሲዮ እና ፌድሪጎ ቫልቨርዴን ከኋላ ጁዴ ቤሊንግሃም፣ ኤድዋርዶ ከመቪንጋ፣ ሉካ ሞድሪች እና ሮድሪጎን ከመሃል ቪኒሽስ ጁኒየር እና ኪሊያም ባፔን ከፊት ነበር ይዞ ወደ ሜዳ መግባት የቻለው። በዚህ አሰላለፍም ሪያል ማድሪድን ስንመለከት ምንም የቀረበት ነገር እንደሌለም ማየት እንችላለን። አርሰናልም በዚህ ጨዋታ በመለየት ከወትሮው የተለየውን አርሰናልን መመልከት እንድንችል አድርጎና፣ የተደራጁ የኳስ ፍሰቶች፣ ጠንካራው የአርሰናል የኋላ መስመር እንዳለት በመጠንከር አሁን ላይ አሉ የሚባሉትን የዓለማችን ኮከብ ተጫዋቾች ከሂሮነት ወደ ዜሮነትም ቀይሯቸዋል። የማርቲን ኦዲጋርድ አስማታዊ እግሮች በሜዳው ላይ እንደ ልብ ፈንጭተዋል። የዴክላን ራይስ አልሸነፍ ባይነት የሪያል ማድሪድ ኮከቦችን ማንቀሳቀስ አልቻለም። የቶማስ ፓርቲ አስማታዊ ፓሶች፣ የማርቲኔሊ ፍጥነትና ቀልጥፍና፣ የሚኬል ሜሪኖ የተረጋጋ ኳሳዊ እንቅስቃሴ፣ የቡካዮ ሳካ ከኳስ ጋር ያለው ምቾት፣ በአጠቃላይ ምርጡን አርሰናል ተመልክተናል። ለወትረው ምርጥ የነበረው ሪያል ማድሪድ ወኔው ተሰልቦ፣ አንድ ለአንድ ተጫዋቾችን ማሸነፍ ተስኖት፣ ኳስን እግሩ ላይ ማቆየት ተራራ ሆኖበት፣ ግብ ማስቆጠር መቼም የሩቅ ጉዳይ ነው እንዳልሆነ ሆኖም መመልከት ችለናል። ኖርዝ ለንደን ፎሬቨር ኋቴቨር ዘዌዘር መዘመር ችሏል ትረስት ዘ ፕሮሰስ ያለው አርቴታም ትረስት አርቴታ እንድንል አስገደደ። በጨዋታው ልዩነት ፈጣሪው ድንቅ እንግሊዛዊ ዴክላን ራይስም እግሮቹን በቆመ ኳስ ላይ ተጠቀመባቸው። በአምሳ ስምንተኛው ደቂቃና በሰባኛው ደቂቃ ያገኛቸውን የቆሙ ኳሶች በቆመ ኳስ አሰልጣኙ በመታገዝ ወደ ሪያል ማድሪዱ ቁጥር አንድ ቲቦ ኮርቲዋ አክርሮ ላካቸው። መረቡ ሲወዛወዝ ከመመልከቱ ውጪ አማራጭ አልነበረም። ኤምሬትስ ጮቤ ረገጠች። እጅን አፍ ላይ የሚያስጭን ጭንቅላትን ሊቨርፑልን የሚያሲዝ ጎል! ዋው! ዴክላን ራይስ ዋው! አርሰናል በሰባ አምስተኛው ደቂቃ አማራጭ ባልነበረበት ሰዓት እድሉን ተጠቅሞ ዘጠኝ ቁጥር ጨራሽ አጥቂነትን የተቀበለው ሚኬል ሜሪኖ አላሳፈራቸውም። ሶስተኛውን ጎል ወዘወዘው። የአውሮፓ ሻምፒየንስ ሊግ የሩብ ፍጻሜ የመጀመሪያ ዙር ጨዋታ ሶስት ለባዶ በሆነ ውጤት ተደመደመ። የሪያል ማድሪዱ አማካይ ጁዴ ቤሊንግሃምም ሶስት ጎል ብቻ ስለገባብን የተመሰገነ ይሁን ሲል ተደመጠ። በእርግጥ የመልሱ ጨዋታ ይቀራል። ነገር ግን አርሰናል በሜዳው ጣጣውን የጨረሰ ይመስላል። በቀጣይስ ሚኬል አርቴታና ልጆቹ ምን ሊያስመለክቱን ይችላሉ? አብረን የምንመለከተው ጉዳይ ይሆናል። በሌላ የአውሮፓ ሻምፒየንስ ሊግ ጨዋታም ባየር ሙኒክ በሜዳው ኢንተር ሚላንን አስተናግዶ በኢንተር ሚላን ሁለት ለአንድ አሸናፊነት ተጠናቋል። ዛሬም ሌሎች የአውሮፓ ሻምፒየንስ ሊግ ጨዋታዎች የሚቀጥሉ ሲሆን የስፔኑ ሀያል ባርሴሎና ከቦርሻያ ዶርትሙንድ የሚያደርጉት ጨዋታ ተጠባቂ ነው። ሌላኛው የአውሮፓ ሻምፒየንስ ሊግ ጨዋታም የእንግሊዙ አስቶን ቪላ ከፒኤስጂ የሚያደርጉት ጨዋታ ይጠበቃል። ፒኤስጂ እንግዲህ ሁላችንም እንደምናውቀው የእንግሊዞን ሀያ ሊቨርፑልን በደርሶ መልስ ውጤት አሸንፎ ወደ ሩብ ፍጻሜው መቀላቀሉ የሚታወስ ነው። እንግዲህ በዚህ የአውሮፓ ሻምፒየንስ ሊግ አርሰናልና ሪያል ማድሪድን ባገናኘው ማለት ነው አርሰናሎች ድንቅ የሆነ እንቅስቃሴን ነው ማስመልከት ይቻሉት። ከኋላ ላይም ጃኮብ ኪዌር እጅግ ተሰግቶ የነበረ ተጫዋች ነበረ። ገብርኤል ማግሃሌሽን ይተካል አይተካል፣ የሪያል ማድሪድ የፊት ተጫዋቾችን እነ ቪኒሲየስ ጁኒየር፣ ኪሊያም ባፔ፣ ሮድሪ፣ ጁዴ ቤሊንግሃምም እንዴት አድርጎ ማቆምና መከላከል ይችላል የሚለው ጉዳይ ተጠባቂ ነበረ ነገር ግን ያዕቆብ ኪዌር ገብርኤል ማግሃሌሽን መተካት ችሏል። ኮከብ ሆኖም ማምሸት የቻለ